በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ አሚን። አንድ አምላክ በሚሆን በአብ ወወልድ መንፈስ ቅዱስ ስም ህዳር 9 እጅግ የከበሩ ሃይማኖታቸው ይቀና 318ቱ ቅዱሳን አቦሊቃውንት በ325 ዓመተ ምህረት በኒቅያ አሪዮስን ያወገዙበት ዕለት ነው። እነዚህም እጅግ የከበሩ ቅዱሳን መጀመሪያ አሪዎስን አስተምረው ለመመለስ መጀመሪያ በኒቂያ የተሰበሰቡት መስከረም 21 ቀን ነው። ከሃዲ አሪዎስ ክብር ምስጋና ይግባውና ጌታችን አምላካችን ኢየሱስ ክርስቶስን ወልድ ፍጡር ነው ብሎ በመነሳቱ ቤተ ክርስቲያን ለብዙ ዓመታት እንድትታወክና እንድትበጠበጥ ምክንያት ሆኗል። እጅግ የከበሩ ቅዱሳን አበው ሊቃውንት አባቶቻችንም ከቅዱሳን ሐዋርያት የተረከቧትን አንዲት ርትዕት ቅድስት የሆነች ኦርቶዶክስ ተዋህዶ እምነታችንን ለማጽናት በቃል ሊገለጽ የማይችል እጅግ ብዙ መስዋዕትነትን ከፍሏል። በ325 ዓ ም አሪዎስ ቢነሳ አበው ሊቃውንት 318 ሆነው ኒቅያ ላይ ከየዓለሙ ሁሉ ተሰብስበው ሃይማኖትን አጸኑልን። በ381 ዓ ም መቅዶኒዮስና አቡሊናሪዮስ ቢነሱ አበው ሊቃውንት 150 ሆነው ቁስጥንጥንያ ላይ ከየዓለም ሁሉ ተሰብስበው ሃይማኖትን አጸንዱልን። ዳግመኛም በ431 ዓመተ ምህረት ንስጥሮስ ቢነሳ አቡ ሊቃውንት 200 ሆነው ኤፌሶን ላይ ከየዓለም ሁሉ ተሰባስበው ሃይማኖትን አጸንዱልን። 451 ዓመተ ምህረት ላይ ግን የሮም ቫቲካን ካቶሊክ ቤተክርስቲያን ለፖለቲካዊ ጥቅሟና ለነገስታቶቿና ጳጳሳቶቿ ጥቅም ብላ ለመጀመሪያ ጊዜ ቅድስት ቤተክርስቲያንን ለሁለት ከፈለች። የቅዱሳኑን የእነ ዲዮስቆሮስን ጥርስ እያወለቀች ገብታ በግዞት በማባረር የራሷን ጉባኤ ከለባት የውሾች ጉባኤ ተሰኘ። የራሷን ጉባኤ ያደረገች በዚህም ጣጣ ምክንያት ይኸው እስከዛሬ እንደ አሜባ እርባት እርስ በርሳቸው እየተበጣጠሱ የሚከፋፈሉ ከሃምሳ ሺህ በላይ የእምነት ድርጅቶች በክርስትና ስም በዓለም ላይ ተፈጠሩ። አሪዮስ በ260 ዓ ም አካባቢ በሰሜን አፍሪካ በሊቢያን የተወለደው የትውልድ ዘሩ ግሪካዊ እንደሆነ ይነገራል። አሪውስ መሰረታዊ ትምህርቱን በሊቢያ ካጠናቀቀ በኋላ ወደ እስክንድሪያ በመጓዝ በእስክንድሪያ ከፍተኛ ትምህርት ቤት ትምህርት አጠናቆ እንደጨረሰ ወደ መካከለኛው ምስራቅ ሄዱ። በአንጾኪያ ከፍተኛ መንፈሳዊ ትምህርት ቤት ገብቶ የትርጓሚ መጽሕፍትና የነገረ መለኮት ትምህርትን ጀምሯል። በየጊዜውም ሉቅያኖስ ከተባለ መናፍቅ ዘንድ ተምሯል። አሪዎስ አብዛኛውን ንፋቄ ትምህርት ያገኘው ከሉቅያኖስና ና በአንጾኪያ ትምህርት ቤት ከሚገኙ ሌሎች መናፍቃን ነው። በአንጾኪያ ትምህርቱን ከጨረሰ በኋላ ወደ እስክንድሪያ ተመልሶ ኑሮውን በዚያው አደረ። በጊዜው የእስክንድርያ ፓትርያርክ ከነበሩት ተፍጻሜተ ሰማዕት ቅዱስ ጴጥሮስ ዲቁና ተቀብሎ አገልግሎት ጀመረ። ለስም አጠራሩ ክብር ይበውና ጌታችንን ወልድ ፍጡር ነው ብሎ የተነሳውን እና ሰይጣን በልቡ ያደረውን አሪዎስን ከስህተቱ ይመለስ ዘንድ ቅዱስ ጴጥሮስ ብዙ መከረው። አሪዎስ ግን ምክሩን ወደ ጎን ትቶ የክህደት ትምህርቱን በሰፊው ማስተማር ቀጠለ። በዚህም ጊዜ ቅዱስ ጴጥሮስ ተፍጻሜተ ሰማዕት አሪዎስን አውግዞ ከዲቁና ማዕረጉ ሻሮ ቅዱስ ጴጥሮስ አሪዎስን ያወገዘው ጌታችን ኢየሱስ ኢየሱስ በራእይ ተገልጦ በሰጠው ትእዛዝ መሰረት ነው። አንድ ሌሊት በራእይ ጌታችን በህጻን ልጅ አምሳል እንደ ጸሐይ የሚያበራ ረጅም ልብስ ቀሚስ ለብሶ ነበር። ልብሱ ግን ለሁለት የተቀደደ ሆኖ ያይባል። ቅዱስ ጴጥሮስም ልብስህን ማን ቀደደብህ ብሎ ሲጠይቀው ጌታችንም አሪዎስ ልብሴን ቀደደብኝ ይለዋል። በዚህ አንዱ ቀን ሁለቱን ተማሪዎቹን አኪላስንና እለስክንድሮስን ጠርቶ የተገለጠለትን ራእይ በመግለጥ አሪዎስን እንዳይቀበሉት ከእርሱም ጋር ህብረት እንዳይኖራቸው አዘዛቸው። አሪዎስ በክህደቱ ቅዱስ ጴጥሮስ ካወገዘው በኋላ አኪላስን እና አለስክንድሮስን ሄደው በጴጥሮስን አገው ውግዘቱ እንዲፈታው መለመናቸው። እነርሱም ሄደው ለቅዱስ ጴጥሮስ ቢነግሩለት እርሱ ግን ከውግዘት ላይ ውግዘት ጨመረበት። እንዲህም አላቸው፣ ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጠልኝ። ልብሴን አሪዎስ ቀደዳት አለ ቀደዳት አለኝ። ይህም የባህሪ አንድነቴን የለየት ማለት ነው። ውግዘቱንም እንዲጨምርበት እርሱ አዘዘኝ እያለ ጌታችን ተገልጦ የነገረውን ነገር ሁሉ አስረዳቸው። ተፈጻሜ የተሰባት ቅዱስ ጴጥሮስም ይህን ሲነግራቸው በሰማትነት የሚሞትበት ጊዜው እንደደረሰ ያውቅ ነበር። አኪላስንና እለስክንድሮስንም በእርሱ ፈንታ መጀመሪያ አኪላስ ቀጥሎ እለስክንድሮስ እንደሚሾሙ ከነገራቸው በኋላ አሬዎስን ከውግዘቱ እንዳይፈቱ ታስጠነቀቃቸው። በዚህም ወራት የንጉሱን አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እያስተማረ መሆኑን ከሃዲው ንጉስ ዲዮቅልጥያኖስ ሰማ። ወታደሮችም ልኮ አስሮ አስመጣው። ቅዱስ ጴጥሮስም ህዝቡ ሳያውቅ ንጉሱ በምስጢር ሊገድለው መሆኑን ስላወቀ ነፍሱን አሳልፎ ሊሰጥ ወደደ። ህዝቡንም በቀናች ሃይማኖት እንዲጸኑ ካስተማራቸው በኋላ አጽናንቶ አሰናበታቸው። አርዮስም ቅዱስ ጴጥሮስ በከሃዲው ንጉስ ትእዛዝ እንደሚሞት ካወቀ በኋላ ከውግዘቱ እንዲፈታው አኪላስንና እለስክንድሮስን አማላጅ አድርጎ ድጋሚ ላካቸው። እነርሱም አሪዮስን ከወግዘቱ እንዲፈታው ሄደው ቅዱስ ጴጥሮስ ለመኑት። ነገር ግን እርሱ አሁንም ከወግዘቱ ላይ ሌላ ውግዘት ጨመረበት። አኪላስንና እለስክንድሮስንም ካሪውስ ተጠበቁ፣ በክህነት ስራ ማትሳተፉ እርሱ ለክብር ባለቤት ለክርስቶስ ጠላት ሆነው እና አላቸው። ተፍጻሚ ተሰማት። ቅዱስ ጴጥሮስም በዴቁሌጥያኖስ ሰማት ሆኖ ካረፈ በኋላ አኪላስ በእርሱ ፈንታ በ33 ዓመት ምረት ሊቀባጳስ ሆኖ ተሾመ። አሪዎስም ወደ አኪላስ ቀርቡ ከወግዘቱ እንዲፈታው በከንቱ ዳሴ አባበለው። አኪላስም የቅዱስ ጴጥሮስን አደራ በመዘንጋትና ለአሪዎስም ከንቱ ዳሴ ተሸንፎ አሪዎስም ከወግዘቱ ፈታው፣ ደግሞም ቅስና ሾመው። ነገር ግን አኪላስም ብዙ ሳይቆይ በስ ስድስት ወሩ ተቀሰፈና ሞተ። ቀጥሎም እለእስክንድሮስ ፓትሪያርክ ሆኖ ተሾመ። አሪዮስንም ከነጓደኞቹ አውግዘው አሳደዱ። ብዙዎችም ወደ አባ እለእስክንድሮስ መጥተው አሪዮስን ከውግዘቱ እንዲፈታው ቢለምኑት፣ እርሱ ግን ከውግዘቱ ላይ ውግዘት እንዲጨምርበት እንጂ እንዳይፈታው አባቱ ቅዱስ ጴጥሮስ እንዳዘዛቸው ነገራቸው። በዚህም ጊዜ አሪዮስ ክህደቱን ከማሰራጨት አልታቀበም ነበር። እንደውም ህዝቡ ትምህርቱን በቀላሉ እንዲቀበሉ የክህደት ትምህርቱን በግጥምና ነባቢያ እያዘጋጀ ማሰራጨት ቀጠለ። ህዝቡ ግጥም ስለሚወድ ትምህርቱን ወደ መቀበል ደርሶ ነበር። የዚህ ጊዜ እለስክንድሮስ እየተዘዋወረ ከአሪዎስ ንፋቂ እንዲጠበቁ በትጋት ያስተምር ነበር። በ320 ዓመተ ምሕረት አንድ መቶ የሚሆኑ የሊቢያና የእስክንድሪያ ኤጲስቆጶሳትን እለስክንድሮስ ሰብስቦ የአሪዎስን ክህደት ገለጠላቸው። ጉባኤውም ተመክሮ ተዘክሮ አልመለስ ያለውን አሪዮስን በአንድ ልብ አውግዞ ከቤተ ክርስቲያን አንድነት ለየው። ከዚህም በኋላ አሪዮስ ከጓደኞቹ አንዱ ወደ ነበረው ወደ የኒቆሜዲያ ኤጲስቆጶስ አውሳቢዮስ ዘንድ በመሄድ ለእስክንድሮስ በከንቷ ወገዜ ብሎ ነገር ጨምሮ ነገረው። አውሳቢዮስም አይዞ ብሎ ተቀብሎ በሀገረ ስብከቱ የሚገኙትን ኤጲስቆጶሳትን ሰብስቦ በአሪዮስ ጉዳይ ሲኖዶስ አደረገ። የአውሳቢዮስም ሲኖዶስ አሪዮስ በግፍ መባረሩን አምኖ ከውግዘቱ ፈቱት። አሪዮስም በ322 ዓመተ ምሕረት ወደ እስክንድርያ ተመልሶ ለእስክንድሮስ ቢያወግዘኝ ተፈትቼ መጣሁ እያለ የበፊቱ የክደት ትምህርቱን በስፋት ማስተማር ቀጠለ። በዚህም ጊዜ ቤተክርስቲያን ታመሰች ታመሰችና ጉዳዩ ጻድቁ ንጉሥ ቆስጠንጢኖስ ዘንድ ደረሰ። በዚህም ጊዜ ንጉሥ ቆስጠንጢኖስ የስ የስፓኞን ጳጳስ ሆሲዮስን ወደ እስክንድሪያ ላከው። ሆሲዮስንም ደርሶ ሲመለስ ጉዳዩ የሃይማኖት ችግር እንጂ አስተዳደራዊ ስላልሆነ በጉባኤ መታየት አለበት ብሎ ለንጉሱ አማከረው። ንጉስ ቆስጠንጤኖስም በነገስ በነገሰ በ20 ዓመቱ በ325 አመተ ምህረት ጉባኤ እንዲደረግ አዘዘ። በዚህም በንቅያ 318ቱ የከበሩ ሊቃውንት አባቶች ተሰበሰቡ። እነዚህ 318 ቅዱሳን አቡ ሊቃውንት እጅግ የከበሩ ናቸው። ቅዱስ ለስክንድሮስ የጉባኤው ሊቀመንበር ሲሆን ሊቁ ቅዱስ አትናቴዎስ ደግሞ ጻፊ ሆነ። እንደነ አቡነ ቶማስ ዘመርአስ ያሉት ቅዱሳን በካህዲያን ነገስታት 22 ዓመት ጨለማ ቤት ታስረው እጅና እግሮቻቸውን በየተራ ተቆራርጠው ከእስር ቤት ከወጡ በኋላ በቅርጫት ውስጥ ተደርገው በአህያ ላይ ተጭነው ነበር ወደ ጉባኤ ኒቂያ የሄዱት። አቡነ ቶማስ ከኒቂያ ጉባኤ ሲደርሱ ንጉስ ቆስጠንጢኖስ ጽድቃቸው ጽድቃቸውን አውቁ አባቴ በረከቱ ትድረሰኝ በማለት ባላውያኑ የተቆራረጠ አካላቸውን ዳቦ ዳሱ ተባርኳል። አቡነ ቶማስ ዘመራ ስም ከሌሎቹ ቅዱሳን ሊቃውንት ጋር ሆነው በጋራ አሬውስን መክረውና አስተምረው እንቢ ቢላቸው አውግዘውት ወደ አገራቸው እንደተመለሱ ወዲያው በሰላም አርፈዋል። የመርአሱን አቡነ ቶማስን ብቻ ለማሳያ ያህል ብቻ አነሳን እንጂ 318ቱ የኒቃ ጉባኤ ተሳታፊ የሆኑ አበው ሊቃውንት እጅግ የከበሩ ቅዱሳን ናቸው። እጅግ የከበሩ ቅዱሳን የሚለው ቃል ራሱ የማይገልጣቸው፣ ሁሉም ለየየራሳቸው እጅግ ድንቅ የሆነ ገድል ያላቸው ናቸው። እነዚህም ቅዱሳን አሪውስን ተከራክረው ክህደቱን ግልጽ ያደረጉበት ጌታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋር በመለኮቱ ትክክል መሆኑን አስረዱት። በተለይም ሊቁ ቅዱስ አትናቴዎስ ያነበሳውን ድርሻ ይይዛል። ቅዱሳን አባቶቻችንም በቃላቸው ትምህርት እያስተማሩ በእጆቻቸውም ተምራት አድርገው እያሳዩ ያስተምሩትም ሰይጣን አንድ ያስቱታልና ኢየሱስ አሪዎስ ከክህደቱ አልመለስ ቢላቸው አውግዘው ለዩት። በአንዲትም ቃል ሆነው ዛሬ ላይ የጸሎታቸውን መጀመሪያ የሆነውን ጸሎታል ሃይማኖትን እንደነገጉልን የአሪዮስ ፍጹም የሆኑ ክህደቶች እነዚህ ናቸው። ለስም አጠራሩ ክብር ምስጋናውና ክርስቶስ ዓለም ሳይፈጠር አልነበረም ማለት ዳግመኛም፣ አሪዮስ ባህሪው ከአብ ያነሰ ነው፣ የተፈጠረ እንጂ ከአብ የተወለደ አይደለምና በመጀመሪያ ዓለሙን ሊፈጥርበት ዘንድ እግዚአብሔር እርሱን ፈጠረው እርሱም ዓለምን ፈጠረ የሚሉ ከሴይጣናት የተገኙ ፍጹም ክህደቶች ናቸው። እጅግ የከበሩ ሃይማኖታቸው የቀና 318ቱ ቅዱሳን ሊቃውንት አበው ሊቃውንት ተረዴታቸው በረከታቸው የደረበን በጸሎታቸው ይማረን። ዳግመኛም በዚች ዕለት ለአባቶቻችን ሊቃነ ጳጳሳት አርባ አንደኛ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ይሳቅ አረፈ ይህም ቅዱስ ቡርልስ ከሚባል ሀገር ነው ወላጆቹም እግዚአብሔርን የሚፈሩ እጅግ ባለጠጎች ናቸው ከረጅም ዘመንም በኋላ ይህን ቅዱስ በወለዱ ጊዜ በታላቅ ደስታ ደስ ተሰኙ ከዚህም በኋላ ያጠምቀው ዘንድ ወደ ኤጲስቆጶሳት ባቀረቡት ጊዜ ኤጲስቆጶስም ሲያጠምቀው በህፃኑ ራስ ላይ የብርሃን መስቀልን አየ በዚያንም ጊዜ የህፃኑን እጅ ይዞ በራሱ ላይ አኖረ እንዲህም ብሎ ትንቢት ተናገረለት ይህ ህፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አሉ፣ ይህ ልጅ ጠብቀው እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናልና። ጥቂትም ባደገ ጊዜ የቤተ ክርስቲያንን ትምህርትና ጽህፈትን አስተማሩት። የቅዱሳንንም ዜና የሚያነብ ሆነ ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በአበምኔቱም በአባ ዘካርያስም ዘንድ መንኩሶ በገድል ተጠመደ። በአንዲትም ዕለት አንዲት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። በእርሱም ላይ ይስሐቅ በክርስቶስ ቤተክርስቲያን ሊሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀጳጳሳት አባይ አንድ ጸሐፊ የሚሆነውና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱም መልእክተኞችን ልኮ ወደ እርሱ አስመጣው። ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽፈቱን አበላሸ። ሊቀ ጳጳሳቱም እንዲተውና ወደ አስቄጥስ ገዳም እንዲመለስ ነበር። የዚህንም ዓለም ክብር ይጠላልና ሊቀ ጳጳሳቱም እንዲተውና እንዲያሰናበተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚህም እንድትሄድ እኔ አልተውም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡንና የማረ ጽፈቱንም ገለጠለት። ሊቀ ጳጳሳቱም በእርሱ ዘንድ ደስ አለው። ከጥቂት ወራትን በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀጵስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችንን ኢየሱስ ክርስቶስ ለመነው። ጌታም በራእይ ካንተ ጋር ካንተ ጋር በኋላ ለዚህ ሹመት የሚጠቅም ረዳት ይሳቅ ነው አለው። ከዚህም በኋላ ህዝቡን ጠራቸውና ከርሱ በኋላ ሊቀጳጳሳት ሆኖ የሚሾም ረዳት ይሳቅ እንደሆነ አስረዳቸው። ከዚህም በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ይሳቅን ይዘው በእስክንድሪያ አገር ላይ ሊቀጳጳሳት አድርገው ሾሙት። በዘመኑም ቤተክርስቲያን ብርሃን ሆነች። ብዙዎችም አብያተ ክርስቲያናትም አደሳቸው። ይልቁንም የወንጌላዊ ማርቆስን ቤተክርስቲያን አሳምሮ አደሳት። ሊቀ ጵጵስናውንም ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበት በወንጌላዊ ማርቆስ መንበርም ሰባት ዓመት ተኩል ኑሮ አረፈ። በዚህም ቅዱስ አባት በመጽሐፈ ገድሉ ከውድቀን በቀር ሊቀ ጳጳሳት እንዳይሾም የሚያዝ ጽሑፍ አለ። ረድኤት በረከቱ ትደርብን፣ በጸሎቱ የሚማርን አሜን።